አንድ ጸሎት እንጸልያለን። ከምሽት ጀምሮ ሳስብ ነበር። አንዳንድ ከበባዎች አሉ። እግዚአብሔር ለእናንተ ያደረገውን እርካታችሁ ያለበትን ቦታ ሰይጣን በአላማ ይከባዋል። ትዝ ይላችኋል፣ ዳዊት በኢየሩሳሌም በቤተልሔም የነበረችውን ምንጯን ለእርካታ ፈልጓት ነበርና፣ አንዳንድ የምንጮች ሲምፕል ሄዳችሁ የምትቀዷቸው አይደሉም። ስትቆፍሯቸውን በቀላሉ አታገኟቸውም። ትዝ ይላችኋል፣ አንዳንድ የብዜታችሁ ያለበት ስኬታችሁ ያለበት መረጋጋታችሁ ያለበት አንዳንድ ምንጮች ከቁፋሮ ጀምረው ክርክር ይበዛባቸዋል፣ ጣጣ ይበዛባቸዋል። በይስሐቅ ት የምትመለከቱት ምክንያቱም ይህን የሚመስል ነገር ነው። ስጥናን ይቆፍራል። እርካታን አስቦ ነው የሚቆፍረው። ግን ልክ ምንጩ ጋር ሲደርስ አይረካበትም። ሲመነጭ ጠብቆ የሚከራከር አካል ይነሳበት ነበር። እንደገና ፈቀቅ ይላል። አሁንም ይቆፍራል። ቁፋሮ አያግዙትም። ሲመነጭ ጠብቆ ግን እርካታውን ጠብቀው ይከራከሩት ነበር እና እግዚአብሔር ይህንን ተከራካሪ መንፈስ ፋይናል ሲያቋርጠው ትመለከታላችሁ። ረሆቦት ጋር ሲሄድ ቆፍሯል። ምንጩ ጋር ደርሷል። አሁን ግን ተከራካሪ ስለሌለ የተለየ ምንጭ አይደለም። ይሄኛው ረሆቦት ግን ክርክር የሌለበት ምንጭ ነው። ለእርካታችሁ ከሰማይ የተዘረጋ ምንጭ ስለሆነ ሲተነብይበት ትመለከት አላችሁ አሁን እንበዛለን አለ። ተመልከቱ፣ ምንድነው ምት ምክንያት ለመብዛት ተብሎ ሲጠየቅ እግዚአብሔር ያሰፋናል አለ። እነዚህን ሁሉ ነገሮች መስፋትን፣ መብዛትን እንዴት ነው የምትገናኘው ስትሉት ክርክር አልባ የሆነ ምንጭን እግዚአብሔር አገናኝተናል አለ። ክብል እግዚአብሔር ይሆን ዛሬ ተከራካሪና ከባቢ ይመታል ብሎኛል ጌታ ሰዎች ብለ እግዚአብሔር ይሆን። ዳዊትም ያንን ምንጭ በተጠማ ጊዜ የፊልስጤን ጦር ናርጎት ነበር ከቦት ነበር ይላል ከቦት ነበር። ስለዚህ ሶስቱ የዳዊት ኃያላን ያንን ጦር ሰንጥቀውት ወይ ቀደውት ነው የሚለው አማርኛው። ደስ ይላል። ቀደውት ሄዱ ይላል እና እንዲህ አይነት ነገር መቀደድ፣ መሰንጠቅ፣ መጠርመስ የሚባል ነገር እንዲህ ድክም ያለፊት አይፈልግም ክብለጌታ ያህል ኮስተር ያለፊት ያስፈልጋል። በቃ ኖ ሞር ከዚህ በኋላ ሰማይ ለእኔ ያለውን ባንተ ላጣው አልፈቅድልም፣ እያላችሁ የከበበባችሁን ጠብቆ ካላጣ ቦታ፣ እርካታችሁ ያለበትን ቦታ የከበበውን ጠብቆ ካላጣ ቦታ፣ ምንጫችሁ ያለበትን ቦታ የከበበውን እሱን የምንቀድበት ሰዓት አሁን ነው። ገብቷችኋል? ቁጭ ብላችሁ ገብቷችኋል። አሁን ቁጭ ብላችሁ የገባችሁን ቆማችሁ ትገናኙታላችሁ። ሁሉ ሰው አጠገቡ ያለው ሰው ይርሳው ፕሊዝ። ይሄ በቃ ውድ ቀናችን ነው፣ ክብር ለጌታ የተወደደ ቀናችን ነው። የአባቴ ልጆች እውነቴ ነው። እኔ ይህን ቀን እጓጓዋለሁ። ከእናንተ ጋር አብሮ ማገልገልን አብሮ መገልገልን፣ አርብ ምሽትን እጓጓዋለሁ። ማክሰኞን እጓጓዋለሁ። ምክንያቱም ሰማይ እየሰራ ነው ያለው፣ ሰማይ እየተናገረ ነው ያለው። ክብር ለእግዚአብሔር። የሆነ አሁን ተከራካሪያችሁም ትመቱት አላችሁ። ክርክር ያለበት ቢዝነስ፣ ክርክር ጭቅጭቅ ያለበት የትኛውም አይነት ጅምር ነገራችሁን የሚከራከር ቆፍረ ምንጩ ጋር ስትደርስ አትረካበትም የሚል አጠጣውም የሚል ትርፉን አትገናኝም የሚል ክራዳስ ፓዶ ወሳኝ ቦታ የሚከራከር ክፉ ማዶሬ ሳኪዳ ፒንስ በለው፣ በጌታ በኢየሱስ ክርስቶስ ስም አትራራለት። ተቀበለው። ማካጆላ ዲስፔዲቫኒያ ጤናን የሚከራከር ስራን የሚከራከር እጮኛ ምነትን የሚከራከር ትምህርትን የሚከራከር ቢዝነስን የሚከራከር ተከራካሪ መንፈስ ስናመነጭ ጠብቆ የሚቆጣ ስናበቅለው ጠብቆ የሚቆጣ ማዱላስፓዲቬኒያ በለው በጌታ በኢየሱስ ክርስቶስ ስምና ስልጣን፣ አስመልጡ አስመልጡ፣ ምንጫቸውን አስጥሉ፣ ልጆቻቸውን አስጥሉ፣ ቢዝነሳቸውን አስጥሉ፣ ምድራቸውን አስጥሉ። ማኮሪዳ ቫስካ ፓሎቫኒያ አትራራለት ይላል ሰማይ፣ ፈጽመህ አጥፋው ይላል። አንዳንድ ጠላት ፈጽሞ ምጥፋት ያለበት ነው፣ ፈጽሞ ከሕይወት ታሪክ እንዳይኖረው ስር እንዳይኖረው እንዳያቆጠቁጥ፣ ዛሬን ለቆ ነገር እንዳያገረሽ በጌታ በኢየሱስም። ይሄኛውን ለቆ ያኛውን እንዳይዝብህ ስጥናንም ኤሴቄንም ደጋግመው ሲከራከር መቆጣት አለብህ፣ መበሳጨት አለብህ። ምንድነው የተደጋገመ ክርክር? ምንድነው የተደጋገመ ጭቅጭቅ? ምንድነው በሕይወት ላይ የተደጋገመው ነገር? በለው ወደ ሮሆቦት እንዳያድግ ከልክለው፣ በጌታ በኢየሱስም። ራዳስ ፓዲላ ሲመታ እያየሁ ነው የቤታ መንፈስ ያስተራልኩት ነው። ሳምቲንግ የሆነ ነገር እየሆነ ነው። ተከታታይ ተደጋጋሚ ህመም፣ ተደጋጋሚ ጭቅጭቅ፣ ተደጋጋሚ ክርክር በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ፣ እጸልያለሁ። ከሕዝብ ሕይወት ላይ የተበተነ ይሆን የተጓረጠ ይሆን ተከራካሪ መንፈስ ይወቃል። ሺላስ ጋሳፕላዴ ሎዴስ ባራ ኢላፊዲያስ ፔኒካዶራ ማዱስ ፓሉባ ፔኔሴከረ ዋህደ ጀለበስካዲቤንያ የስ ልክ ነህ በለው፣ ተቃወመው። ስሙን ጥራ፣ ስሙን ጥሪ ህቴ ስሙን ጥራ። ተዋጊነቱ አንዱ ምልክታችሁ ነው። ተዋጊነት ሌላኛው ኃላፊነታችሁ ነው። ማስጣል ኃላፊነታችሁ ነው። ተከራካሪውን ማሳደድ ኃላፊነታችሁ ነው። መሐራ አስፓዲያ ሼዳናስኪድባ ዲፋሎ ደሰማ ራሃጋአስ

በውስጥ የምሰማው እንሄን ነው። የተደጋገመ ነገር ምንድን ነው? በቤታችሁ ላይ የተደጋገመ ነገር አንድ አይነት መልክ የተደጋገመ ገብቶሀል። የሆነ ስጥናን ሲያልፈው ስጥና ላይ የሆነ የሚመስል ነገር ኤሴቅ ላይ ሲደጋገም እያችሁ መንቃት መቻል አለባችሁ። ተደጋግሞ ትታመማለህ፣ ተደጋግሞ ነገር ይበላሽብሃል፣ ተደጋግሞ ጭቅጭቅ አለ፣ ሰው ተደጋግሞ ይነሳብሃል፣ ተደጋግሞ ይክድሃል። ምንድን ነው ይሄ የተደጋገመ ነገር? እግዚአብሔር አምላክ አንድ የሚያቋርጠው ነገር አለ። ይንሻላ ምንጫችሁ ላይ ደስ ቢሆን እርካታችሁ ላይ ቢሳካ ትርፋችሁ ላይ ጠብቆ የሚከራከር ልማድ ያደረገ ባህሪው ያለወጠ ማ የተጣበቀ መንፈስ ሹፓ ዳስ ኪዲያ በለው፣ አሁን በኢየሱስ ናከዳስ ፒዲፍ ስሙን ጥራ። ስሙ እሳት ነው። ስሙ ሞገስህ ነው። ስሙ ኃይልህ ነው። ስሙ ብርታት ነው። ስሙ የመደመጥህ ምክንያት ነው። ኃይላችሁ ነው። በእግዚአብሔር ስም ከፍ ከፍ እላለው እዳለ ከፍ ብለህ አምልጠው፣ ከፍ ብለሽ አምልጨው ሺደሲና ሰኮ ስቦራ ሰያ

ሲ ለመገተር ጦርን ለመስበክ አቅም የሚሆን መንፈስ በእነዚህ ቀኞች ላይ አሁን ይተላለፍ፣ አሜን። እዘን ያለው ቀስትን ለመገተር ኃይል ይሆን፣ ክንዳቸው ይበርታ። ለጌታው መንፈስ ጥናትን ለማሳይ አቅማቸው ወገባቸው ዘና ይሆን። ኮስተው ብለው ለመቆጣት ተከራካሪውን ለመርታት የሚሆን ወገስ በእነዚህ ክፍሎች ላይ ይምጣ፣ አሜን። አጥማቸው ሰጋታ ተያዙ Oh, oh. oh.

ብለጌታሆ ይኸውላችሁ ስሙኝ፣ እንደተያያዛችሁ ስሙኝ። ምክንያቱም ሆሊ ስፕሪት በስራ ላይ ነው፣ በስራ ላይ ነው። አንዳንድ ክርክሮች የእኔ የምትሏቸው ነገሮች ላይ ነው። አንዳንዶቹ ግን እራሳችሁ ላይ ነው። የእኛው እንዳይቆፍር አይከራከሩትም እንዳያመነጭ አይከራከሩትም። ነፃ ነው ያለ ማድረግ ውጤቱ ላይ ነው የሚከራከሩት። ያንተ አይደለም የኛ ነው ይሉታል። አስተውላቸዋል። መቆፈር እስከ ምንጭ መድረስ ልፋት ነው። ልፋቱን ለሱ ትርፉን ለራሳቸው። አንዳንዴ አንዳንድ በመስሪያ ቤታችሁ የምትለፉት እናንተ ናችሁ፣ የሚመሰገነው የራሱ ነው ጠብቆ ትጋታችሁን ይደብቃል። ጠቃሚነታችሁን ሰዎች እንዳይረዱት ያደርጋል። አይደለም በመሥሪያ ቤት በቤተሰባችሁ መካከል መካከል አሜን ነው ወይ? በቃ ሞገስ እንዳይኖራችሁ ዋጋችሁ እንዳይታወቅ ጠቃሚ ፓርታችሁ እየጠበቀ የሚጋረድን መጋረጃ እግዚአብሔር ቀዶታል። አሜን ተቀደዋል እያልኩ ነው። አሜን መልክ ይቀየራል። ሃሌሉያ አሜን ዳዊት እንደዛ ነው። በእናቴ ልጆች ዘንድ እንደሌላ ሆንኩባቸዋል። ለሩቅ ቢሆን እኮ አይደንቅም ለእናቱ ልጆች

ዋጋን ሰዎች መረዳት ይጀምራሉ። ማንም ዝቅ ያረግም በልክ ይገናኛል፣ አክብሮ ይገናኛቸዋል። ስምም ያጠፋ መልክም ያጠፋ መንፈስ የተመታ ይሆን የሚባለው። ዳዊት ሲሄድ አቧራ፣ ድንጋይ፣ ጠጠር እየበተነ ይረግመው ነበር። ተመልከቱ የንጉሥ መልክ ላይ የንጉስ መንገድ ላይ አቧራ ይበትን ነበር። የጽድቅ መንገዳችሁ ላይ አቧራ፣ ስማችሁ ላይ አቧራ የሚበትን መንፈስ የተመታ ይሆን ጽድቃችሁ እንዳይታይ መልካምነታችሁ እንዳይታይ ታማኝነታችሁ ዋጋ እንዳያገኝ እየጠበቀ ስማችሁ ስለእናንት ንግግር በተጀመረ ቁጥር ኔጌቲቭ ወርድ የሚበትን ኔጌቲቭ ቋንቋ የሚበትን በኢየሱስ ክርስቶስም ቤተ ክርስቲያን ላይ፣ ራእይ ላይ፣ አገልግሎት ላይ፣ ስምን ላይ አቧራ የሚበትን መንፈስ ተወጋ፣ ተወጋ፣ ተሰበረ። ሃሌሉያ። ሁለተኛውን አሁን እንጸልያለን። ያ ምንድን ነው? አንተ ራስህ ሰብረ እንዳት ከምንጩ እንዳትቀዳ ልትቆፍር አይደለም ልትቀዳ ስትሄድ ከቦት ነበር፣ ይሄ ስለዚህ እዚህ ጋር የሚያስፈልገው ሀያል መንፈስ ነው። ቅዝዝ ያለ መንፈስ አያስፈልግም። ከብለ እግዚአብሔር ይሁን ውላችሁ። ብርቱ ለመሆን ሪዝን አለ። ቀና ብሎ ወደ ጠላት ለማውራት ሪዝን አለ። በመስቀል ተሰርቶ ያለቀ ነገር አለ። አሜናችሁ መረጃ አለን፣ መጽሐፍ አለን። ከብለ እግዚአብሔር ይሁን። እዚሁ ድላችሁ ተወድቷል። ጽድቃችሁ ተወልዷል። ስኬታችሁ ተወልዷል። ዘላለማችሁ ቆንጅቷል። ሲያበር ይሆን ስለዚህ፣ እርካታው ያንተ ነው። ምንጩ ያንተ ነው። ትቀዳዋለህ። አትቀዳም አትረካም ብሎ የከበበውን የፍልስጤምን ጦር ቀደው ታለፉ እንደሚል ዛሬ ጸልያለሁ። ቀዶ ማለፍ ይሆናል። ጸልዋው በቃ ቀድቼ አልፋለሁ። ጅምር ላይ አልቆምም። ይሄ ብቻ አይደለም። ሰማይ እያወራኝ እስከነገረኝ ጥግ ሄዳለሁ። እስከ አሳየኝ ፍጻሜ እደርሳለሁ። ቀድጄው እሄዳለሁ፣ አልፌው እሄዳለሁ። ከልካያ ያቆመኝ ማሩዳሲዳ ሳኮዳነሳሮላ ቬሊዳ ሲክራቦና ማሩዳሲላ ቫዳ ሳኬን ሃሌሉያ። ኢየሱስ ጌታ ነው። ሲጸጥ በሉ እንደተያያዛችሁ በከተረጋችሁ ተያዙ። ምክንያቱም ይህ ማንነት ላይ የሚመጣ መልስ ነው። አሁን አንተን ሀያል ምትሆን ነው። በዳዊት ዘመን ብዙ አያላት ተቆጥረዋል፣ ታሪካቸው ግን ወደ ሶስቱ አልደረሰም ይላል። የሀያል ሁሉ መስፈሪያ ያደረጋቸው እነዛ ሰዎች ምንም ያደረጉት የለም ከበባን ቀደው ስላለፉ ብቻ፣ እርካታ ያለበት ድረስ ቀደው ስላለፉ በዳዊት ቤት የተነሳ ሀያል ሁሉ በእነሱ ይመዘናል ማሃጂስ ፕራዶ ቮላስ ውስጥን ያሰነፈ መንፈስ ይመታል። ከበባን አይቶ የሚቆም የትኛው ማንነት? ዛሬ እግዚአብሔር ሆይ በሀያል መንፈስ እንዲጎበኝ ይጸልያለ። ቀደውን እንዲያልፉ ኃይል ሰብረውን እንዲያልፉ፣ ጠላትን እስኪይዙ እንዲያባሩ፣ ቅጥርን ዘላው እስኪሻገሩ ድረስ ሀያል የሚያደርግ የእግዚአብሔር መንፈስ በእያንዳንዳቸው ላይ ይምጣ። ቀደው ታለፉ እንደሚል ከምንጩ ለመቅዳት ከበባውን አልፈው እንደሄዱ ዛሬ ጸልያለሁ። ከበባን እግዚአብሔር አባት ሆይ የሚሻገር ብርቱ መንፈስ በግራና በቀኝ በተያያዙ ወገኖች ልጆች ወንድና ሴት ልጆች ላይ ብርቱ መንፈስ ይለፍ።